ላ ቤተሰቦች እንዴት ናቸው? አሞኛል ግን ክድስለሆነ መጣው ማለት በአይኔ ማየትፈልግ ነበረ። እግዚአብሔር መስገን እደርሽ ያለው ቆርቆሮም ሰብስባት ነው የጠበቁኝ። ማለት የስደት አለ የምለው ነገር አንዱ የመጨረሻው ማለት ነው። ይኸው ዛሬ ፈርሶን እንደምታዩት እንደዚህ አፍሰውታል ማለት ነው። ያው በመንገድ ምክንያት ተብሎ የነበረ ቦታ ቦታ ይሄ ነበረ ጨረቃ ነው። ማንንም መጠየቅ አይቻልም። የጨረቃ ስለነበረ ማለት ነው። በመንገድ በሁለት አይነት መንገድ ነው የሚያገኘው። ስለዚህ ምንም አይነት የሚፈጠ ነገር የለም። ያው ቆርቆሮ እንደተሰብ ሲሆን ቤትም ያው እንደዚህ ፈርሰው እንዳለ ሰፈሪ ከሰት ይጀመር ይሄን ይቻላለን መቃ ምን እንበላችሁ? እኔ እንጃ አላውቅም። አሁን ላይ ምንም መናገር አልችልም። ማለት ከችግር ላይ ችግር ነው እየተደራረበብኝ ያለው እና ግን እግዚአብሔር ይመስገን። ማለት ታምሜ ተኝቼ ከበሽታዬ ሳልገግም እንደዚህ ዓይነት መርዶ መስማት ለእኔ በጣም ከባድ ነው። ግን እግዚአብሔር ይመስገን ለምክንያት ሊሆን ይችላል። በቃ ማለት የሆነ አዲስ አበባ ላይ እንኳን ተስፋ ብቆርጥ እንደምታየት አስራ ሁለት ቆርቆሮ ነበርና እዚህ እንኳን መጥቼ እኖራለሁ የሚል ተስፋ ነበረኝ። አሁን ግን ይህም ተስፋ የለም ማለት ነው። ቤቱን ላሳያችሁ። እዚህ ጋ ተሰብስቧል። ሁሉም ፈራሽ ነው። እንደምታየት እንዳለ ኤክስ ተደርጓል። የሰው ልጅ ህይወት እንደዚህ ናት። የስደት ውጤት ይሄ ነበረ። እግዚአብሔር ይመስገን ይህንንም ሞት ማለት ነው። አይዞች ምንም መናገር አልችልም። በጣም የሚያሳዝነው ህዝቡ ማለት ያውም እኔ ብዙ ነገር እንትን አላልኩኝ ማለት እችላለሁ ማወቃለሁ ስደት ላያኛ ብዙ ልጆች እንደዚህ እንትን ብሎ ይችላል እንዳለ ፈራሽ ናቸው ሰፈሮቹ በሙሉ ማለት ነው። ምንም ማድረግ አይቻልም። እግዚአብሔር እስታቸው የቆርቆሮውን ሰብስበው ነው የጠበቁኝ። ቆርቆሮ እንጨትን ሰብስበው ጠብቀውኛል ማለት ነው። ቀድሞ ታውቁት ነው መሰል እንጨቱ ራሱ ቀድሞ ወይራው ቀድሞ ደርቆ ደስ የሚለው ነገር ማለት ነው።